ነው ምን ሰርቶ ሊያበላሽ ነው ብሎ ወንድሟ አላት። የሰርጉን እለት ማለት ነው። ሁለተኛ ጠባሳ ይሄ ነው። ይህን ጥገና ደግሞ ወይንን የአእምሮ ጥገና እንዴት መጠገን እንችላለን? ምን ይደረግለት ብለ ታስባለህ? ለነጅሙ የኢትዮጵያ ህዝብም፣ መንግስትም፣ ባለሀብትም፣ ዲያስፖራው የክፍለ ሀገር ያለውም ሰው ምን ይደረግለት ብለ ሁሉም መተባበር አለበት። በዚህ ለእኛ ነው ሄዶ ግማሽ አካሉን ሰጥቶ የመጣው የሀገር መከላከያ ነው፣ ለእኛ ብሎ ነው ሲሄድ እኮ ሙሉ አቋሙን ነው ይዞ ሄደው። ይሄ ደግሞ መደረግም አልነበረበትም መደረግም አልነበረበትም። ጭንቅላቱን የሚነጋው ነገር ነው የተፈጠረው። ለምን የትኩ የሚባለውን ነገር እስከ ጭንቅላቱ እስከሚቀረጽበት ነው የተደረገው። አስፈላጊውን ነገር ደግሞ የኢትዮጵያ ህዝብ መተባበር አለበት። ዞኑም፣ ወረዳውም፣ ቀበሌውም መተባበር ነው ያለበት በሚቻል አይነት መገንባት ነው ያለበት። እንኳን ይሄ ተደረገ እስከሚል ነው ማድረግ አለብን። እንኳን ተደረገ ለእኔ እድገት ነው ይሄ የመጣው እስከሚል ድረስ መጣጣር ነው ያለብን የእያንዳንዳችን፣ ከቀበሌ ጀምሮ ከግል ከኔ ጀምሮ መደረግ ነው ያለብን እላለሁ። ያው እግሩ የለም ምን ሰርቶ ሊያበላሽ ነው ብሎ ማለት ለሁሉም ፐርሰናሊቲ ወይም ሰብአዊነት ላለው ሰው በጣም የሚያሳዝንና የሚያስደነግጥ ክስተት ነው። ለዛውም ምንም በሰርጉ ዕለት ጠዋቱንም አይደለም ያኔ ዕለት የሰርጉን እ ማታውን እራሱ ነው ይሄ የተከሰተው ማለት ነው ይሄ አንደኛ በግልፀኝነት እስቲ ያኔ ግልፀኝነት ነበረ ወይ ነጅሙና እሷ ነጅሙ እሷን ሲያገባት ወይንም ነጅሙ ቀለበትም ሲያደርግላት ምርመራም ሲያደርግላት ግልፀኝነት አልነበረም ነው ወይ ይሄ ችግር እንዴት ሊከሰት ቻለ ሙሉ በሙሉ ተማምነው ተነጋግረው ነው ያደረጉት ይሄን ነገር ሙሉ በሙሉ ተነጋግረው ወራ በሄደው ተመርምረው ግብዣ ጓደኞቹ ሳይቀር ግብዣ ተደርጎ ምን ተብሎ ነው የተለያዩት። ቀለበት ቤቱ ራሱ ሲገባ በስነ ስርዓት ቀለበት ተለዋውጠው ነው የተደረገው። ስለዚህ ከዛ በኋላ ነው ያው የተከሰተው ይሄ ነገር። አሁን ነጅሙን ፋይናንሻሊ ወይንም የተወሰነ መዋጮ ተደርጎለት ከወረዳ ከቀበሌ፣ ከዞን ከመንግስትም የቲክቶከሮችም ፌስቡከሮችም የራሳቸውን ድጋፍ ደግፈውት ነጅሙን አሁን መደገፍ በሚቻልባቸው ዙሪያዎች ላይ ከሚዲያዎቹም ወራቢ ቲዩብም ሊሆን ይችላል፣ መንግስት ኮሚኒኬሽን ስልጣ ዞን ኤፌሞችም ስልጣ ኤፌም ሊሆን ይችላል። ምን መደገፍ አለበት ብለህ ታስባለህ? በተቻለ ማለትም በዚህ ሞራን መነካቱ የመጣ እኔ የሚለው በከተማም ደረጃ በገጠር የሚያስፈልገው ነገር፣ በትዳሩም ዙር ሁሉ በሚያስፈልገው ነገር በሙሉ መደገፍ አለበት፣ ቤት ነው የማስበው መሸባበር ስለ ቃለ መጠየቅ ፍቃደኛ ስለሆንክ ከልብ አመሰግናለሁ።